በቀድሞው የኢትዮጵያ ባህር ኃይል ለረዥም ዓመታት አገልግሏል። ከዚያን ዘመን ጀምረው ኢትዮጵያ የቀይ ባህር ይዞታዋን እስክታጣ ድረስ በኢትዮጵያ ባህር ኃይል ውስጥ ሆነው ሀገራቸውን አገልግሏል። ሌፍተናንት ሀለፈውም መሰለ በኢትዮጵያ የጦር መርከቦች ላይ ሆነው በቀይ ባህር የተለያዩ ግዳጆችን ፈጽመዋል። ዛሬም ሀገር ስለ ባህር በር ስታነሳ አለሁ ሲሉ በሰመራ ዩኒቨርሲቲ ተገኝተው ትዝታቸውን እንዲህ አጋርተዋል። ወታደር ጠንካራ ኤሞሽናል አይሆንም። አንዳንዴ ምናልባት ሲቪል ኮንኩ፣ በኋላ ነው መሰለኝ፣ ትንሽ ወዴ ባባ ይላል። በዚህ ባለፈ ታሪክ ውስጥ ላይ ህያው ምስክርነት ለመስጠት ነው። ቁልፍ ንግግር ማድረግ ብቻ ሳይሆን ከዛም በላይ ህያው ምስክርነት ልሰጣችሁ ነው። ጓደኞችን ቀብሬ አሳበልቷቸው አጋጣሚ ተርፌ ቀይ ባህር ለሳቸው በአጥንትና በደማቸው የተዋሃደ ነው። በተለይ ለሀገራቸው ክብር ለሰንደቃቸው ፍቅር ሲሉ ያለፉ ጓደኞቻቸው ብዙ ናቸውና፣ መለስ ብለው ሲያስታውሱት ሀዘኑና ቁጭቱ ይበርታባቸዋል። ድንገት ግን በተገኙበት መድረክ ላይ ያልገመቱትን ያላሰቡትን ግን ደግሞ የናፈቁት ነገር ገጠማቸው። የኢትዮጵያ የባህር በር ጥያቄ የተጠፋፋን ቤተሰብ እንዳገናኘ ሰምቻለሁ እና እስቲ እንዴት ነበረ የኢትዮጵያ የባህር በር ጥያቄ እንዴት ቤተሰቡን አገናኘ የሚለው እስቲ ያጫውቱ። አጋጣሚ ምን መሰለች፣ ዛሬ በሰመራ ውስጥ ማለት ነው ከስንት ዓመት በኋላ ከ34 ዓመት በኋላ ማለት ነው ዚጋ ፓናሊስት ውስጥ ተሳታፊ ነበር፣ እና የነበረኝን መድረክ ጨርሼ እንደ ወረድ፣ እንጃ እንዴት ምን እንደከረው አላቀም። ያው ምናልባት ያን ኢሞሽናል ወኝ ሊሆን ይችላልና፣ አባቱ ጓደኛ ነው፣ ባህር ኃይል ነው። መቶ ጋሼ አለኝ። አቤት አልኩት። እርሶ ባህር ኃይል አይደሉ የድሮ አለኝ። አዎ አልኩት። እኔ እኮ የተገኝ ልጅ ነኝ አለኝ። አዲሱ አልኩት አዎ። ምንም ማድረግ አልቻል ወስጄ ነው እንደው ቀጥታ ያደረግኩት እንደዚህ ማለት ገባሽ? ያልታሰበ ማለት ያልታሰበ። የጓደኛዬ ልጅ ነው። ሕፃን ልጅ ሆኖ ነው ስጪው የሄድኩት የወጣሁት ነው ሶስት ዓመተ ምህረት ነው። ወደ ተሰባ ዩኒቨርሲቲ ገና መንግሥት ከመፍረሱ በፊት የወጣሁት እና ልጅ ሆኖ የወጣሁት ከእናቱ ጋር እሱ፣ አባቱ መርከብ ላይ ሰራ ነበረ፣ መሬት ላይ ሰራ ነበረ። ከዛ በኋላ እኔና አባቱ አልተገናኘም። ወደ የመን እንደሄደ ሰማው። እሷም ደግሞ ሕፃኑን ልጅ ይዛ ከሀገር እንደወጣች እና ወደ ሌላ ክፍለ ሀገር መሄዷን ሰማው። ከሰነ ሰራት አመት በኋላ ያጋጠሚ ያገናኝ ሚገር እና ተአምር ነው። በጣም ተአምር ነው። እንዴት ነበር ጓደኝነታችሁ? ከአባት ጋር አብረን ቅጥር ነው። አንድ ቁጥር ነው። ተከጥር ነው። አሁን መገን ይባላል እሱ በሙያ ኤሌክትሪካል ነው። እኔ ደግሞ በሞያ ኤሌክትሮኒክስ ነኝ። 66 ቅጥሮች ነን። አብረን እየተማርነው አንድ ሜታ ቤት የምንተኛው አብረን ነው ምንኖረው ሚስቲ ሲያገባም ያጋባሁት አብሬ ጓደኛው እኔም እኔ ስትመጣ እሱ ተቀብሎ የዳረኝ አብረን ማለት ነው። እሱ በጣም ኢንቲሜት የሆነ ጓደኝነት ነበረን። ታሪኩ ረጅም ነው፣ ግን ስለደከመኝ ቁጭ ብለን ብናወራ ደስ ይለኛል። እሺ፣ እኔም ደስ ይለኛል። እሺ። እንደ ወንድም የሚያዩት የትላንቱ ሕፃን የዛሬው የሰመራ ዩኒቨርሲቲ መምህር የሆነው የጓደኛቸው ልጅ ከጎናቸው ተቀምጧል። እውነት አይመስልም። አዲሱ፣ ከ34 ዓመት በኋላ የአባትህን በጣም ጥብቅ ግንኙነት ጥብቅ ወዳጅ የሆኑትን ጓደኛው ጓደኛቸው ስታገኝ ምን ተሰማ? እንዴት ሳወካቸው? የቀይ ባህር ኔቪ የሚል የአሰብ ጉዳይ ምናም ሲነሳ ያው ብዙ ጊዜ ኢሞሽናል መሆንባቸው ናቸው ና በተለይም ደግሞ አባቴን ካየሁት ኦልሞስት 83 ግንቦት ላይ ነው የተለያየ ነው። ሶ ከዛን ጊዜ ጀምሮ ያው እንደ ማንኛውም ልጅ አባቱን የማግኘት ፍላጎት አለ። በቅርብ ጊዜ ውስጥ ነው በፎቶም በቪዲዮ የሚያየሁት እንጂ ለረጅም ዓመት ሳንገናኝ ኖረናል። ከ20 ዓመት ከ25 ዓመት በላይ ማለት ነው። ሶ ያ አለ። በዛ ላይ ደግሞ ገና በልጅነታችን ነው የተለያየ ነው። ብዙ የአባትነት ህዝታዎቹም ሳናጣጥማቸው ነው ያለፉትና አጋጣሚ መድረክ እንትን ብሎ እኔ እያስተባበርኩኝ ነበርና ስገባ በጣም ኢሞሽናል ሆነው ንግግር ያቋረጡበት ሰዓት ነበርና ሳምሃው የሆነ ነገር ሪሌት እንደሚያደርግ እንትን አልኩኝና ሴንስ አድርጌ ጠበቅኩኝ፣ በቃ ያችን ሞመንት። በዛው አጋጣሚ ግን የተከበረው የሰመራ ዩኒቨርሲቲ ፕሬዚዳንትም የኔቪ ልጅ ያለ እኔ ጋር ና ያው ታገኙታላችሁ ይሉ ነበር እዛው አጠገባቸው ላሉ ሰዎች እና ልክ ሲወጡ በቃ በቀጥታ ሄጄ ነው አዲሱ ባላለሁኝ ተገኝ መገና ያውቁታል አልኳቸውና ከዛ በጣም ለረጅም ደቂቃ ሁለታችንም ተቃቀፍን። አባቴን እውነት ለመናገር አባቴን በህይወት እንዳለ እንዳገኘሁት ያህል ነው ፊል ያደረግኩት። እኔም አንድ ብቸኛ እህትም እዚህ ሀገር ያለችው የሶስት ዓመት ታናሽና ጽጌረዳ ተገኝ ትባላለችና ሁለታችንም ብንሆን በጣም ነው ሚስ የምናረገው ባለበት ያው እንትን ላለና ለረጅም ዓመት ዲስኮኔክት አድርገን ስላሳለፍን ትንሽ ስሜቱ በጣም እንትን ይል ነበርና አንዳንድ ይሄ ማት ገልጩ ግን ውስጥሽ እንትን የሚያደረግ ነው። ኦፍ ኮርስ አድግ ያለው ትልቅ ሰው ነኝ፣ ግን ደግሞ የአባትነት እንትኑን እፈልገዋለሁ። እና የኔቪ ታሪክ ሲነሳ የአሰብ ታሪክ ሲነሳ የምርም ለመናገር ከምንም በላይ ወደ ኋላ ማልልበት ነው። ለዚህ ቀን ስላደረሰኝም ይሄም ምክንያት ሆኖ ስላገኘኋቸውም በጣም ነው ደስ ያለኝ። አሁን ከደቂቃዎች በፊትም እናቴን አገናኝቻቸዋለሁ። እናቴም እንደዚህ ሆነ ኢሞሽናል የሆነችውና በስልክ ለማውራት እንትናለች ባለቤታቸውና እናቴ ደግሞ በጣም የሚተዋወቁ ናቸውና፣ ፈጣሪ ፈቅዶ ስለተገናኘ በጣም ነው ደስ ያለኝ። እውነት ለመናገር በጣም ይህ የኢትዮጵያ የባህር በር ጥያቄ ለአንተ ትልቅ እድል ይፈጥሯል ማለት ትችላለ? አዎ ከምንም በላይ አንዳንዴ ኢንፎርማል ዲስከሽን ስናደርግ አሰብ ሲባል እትብቴ ያለው እዛ ነው እላለሁኝ። ሁሌም ነው የምለው። እዛ ቤት ነበረኝ እዛ ላይፍ ነበረኝ ብዬ የማስባቸው ናቸው። ለልጅም የምነግረው እሱን ነው። ምክንያቱም እኛ ልጆች ሆነን ያሳለፍነውን ወጣትነት ቲኔጀር ሆነን አለማሳለፋችን እዛ ቦታ ላይ ቁጭት ነው የሚሆነው። ስለዚህ ሁሌም ቢሆን ያ ጥያቄ ያ ነገር ሲነሳ ወደ ኦሪጂናችን አይደል ሁሌ የምንነሳው። አፋርን የምንወድበት እኮ አንዱ ነገር የሰው ዘር መገኛ ነው የምንለው ሁላችንም ወደዚህ ቦታ ስለምንሰበሰብ ነውና አሰብም ስንል ያ ቦታ ነው። አሰብ ራዝገዝ ተብሎ አፋሮች የነበሩበት ያን ሁሉ ታሪክ አውቃለሁ። ያደኩት አሳይታ ነው። የሱልጣኔት አካባቢ ነው። የሱልጣኔት መናገሻ ነው ያ ቦታና ያንን ሁሉ አቅ ስለነበረ አሳይታ ላይ ሆኜ ያሳለፍኳቸው ነገሮች ሁሉ አሰብን ሁሌ በቅርብ ርቀት እንዳይሆን ነው የሚያደርገኝ ና እንደዚህ አይነት ኢሾች በተነሱ ቁጥር ሁሌም ሁሌም ቢሆን ጥያቄው ውስጤ ይመላለሳል። በእኔ እድሜ እውን መሆን እንዲችል ምኞቴ ነው። ባይሆንም እንኳን በልጄ እድሜ እንዲሆን ግን ትልቁ ምኞቴ ነው ብዬ ነው የማስበው። ደግሞም እውነት ነው። ያሁን ደግሞ እየተንቀሳቀስን ከአዲሱ አባት ጋር እንደው በነበራችሁ ጊዜ የማይረሳ የሚሉትን ገጠመኞችን ያጫውቱኝና እንቋጫለን። አብዛኛውን መደበኛ የሆነ ግንኙነት ያለን ስልሽ፣ እንደ ኔቪው ትራዲሽን አብረን ነው የምንዝናናው፣ አብረን ነው የምንጫወተው፣ አብረን ነው የምናመሸው፣ አብረን ነው ቡና፣ ሁሉ ነገር ምናምን፣ ጎረቤታሞች ከዛም በላይ ማለት ነው፣ ከኔቪነት ባሻገር። ነገር ግን አንድ ወቅት የግራድ ፒቶክስ ነበረን ታቢያ በድንገት ትመጣና በጀልባ ሚዛይ እንትን ትተኩሳለች ግራድ የሚሉት ተወንጫፍ የሮኬት አይነት ነገር የምትተኩሰው በዛን ሰዓት እሱ ህፃን ነው ልጅ ነው እኛ ይሄ ተኩስ በሚተኮስበት ሰዓት እርምጃ ለመውሰድ ወዲያ ወዲህ ነው የምንሯሯጠው እና የወላጅነት ስሜት ተሰምቶት የነበረውን ጭንቀት አስታውሳለሁ። ከፍተኛ መልኩ ማለት ነው። ሶ ክሪቲካል የሆነ ሰዓት ነበረ። ከዛ ውጭ ከዛ አጭር የክሪቲካል ጊዜ ውስጥ ሌላ የተለየ የከፋ ነገር አልገጠመንም። ሁሉንም ነገር በወቅቱ በቁጥጥር ስር አድርገነዋል። ማድረግ የሚገባንን መርከቦቹን ልከን ምን ምን ምን የተባሉትንም ሁሉ በወቅቱ እርምጃ ወስደናል። ያቺ ሞሜንት ነች፣ መጥፎ ሞሜንት በተረፈ ጥሩ ጊዜ ነበረ። መልካም። እኛም እንግዲህ የኢትዮጵያ መሰረታዊና እንዲሁም የሉዓላዊነት ጉዳይ የሆነው የባህር በር ጥያቄ እየተነሳ ባለበት ወቅት የእናንተ ቤተሰብ በመገናኘቱ እኛ ቤተሰባንን ደስታ ልንገልጽላችሁ እንወዳለን እንኳን ደስ